ክብር ለስሉስ ቅዱስ ይደሉ አበ ወመንፈስ ቅዱስ ስሉስሪ ሁሎ ጊዜ የኢዜኒ ወዘን ፈኒ ወለአለም አለ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ክቡር መጋቢር ሃይማኖት ቀሲስ ዘላለም ጽጌ፣ ክቡር ቀሲስ ገሰ ገብረ በምስክር እንዲሁም ዶክተር ቀሲስ ቤዛ፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ልጆች የእመቤታችን ወዳጆች በድጋሚ እንደምናምላችሁ፣ ቅድም ሰላምታ ስላቀረብኩ ነው በድጋሚ ያልኩት። እግዚአብሔር አምላካችን የተመሰገነ ይሁን። ትምህርት ጀምረናል። የተወሰነ መልእክት ላልፏል ለልጆቹ። በእለቱ የተነበበው ወንጌል ወንድምህ ቢበድልህ የሚለው ቃል በዲያቆን ሲራክ ተሰጥቷል፣ ቅድም አስተምሮናል ወንድምህ ቢበድልህ ምን አድርግ እንደተባለ ቢያጠፋ ወንድምህ ቢስት ምን አድርገው እንደተባለ እንድንጠቀመ እኛ እግዚአብሔር ፈቃዱ ስለሆነ ጥቅም የሚገኘው ዋጋ የሚገኘው ሕይወት የሚገኘው በምን እንደሆነ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። ቅድም በወንጌሉ የተነበበው የተነገረን ወንዶች በጥያቄ ቶሎ ቶሎ ልጨርስና ዛሬ በፍጥነት እንድንሸኛችሁ ልቤ ይመኛል፣ ግን እግዚአብሔር እንደፈቀደ ወንዶች፣ ወንድም ቢበድልህ ምን አድርጋለ? ቅዱስ ወንጌል ወንዶች፣ ወንድም ቢበድልህ፣ የማቴዎስ ወንጌል ምዕራፍ 18 ከቁጥር 21 ነው የተነበበው። ማቲው ቻፍተር 18 ቨርስ 21 ነው ያለኝ ከምሲራክ። አዎ እንደሱ ነው። ወንጌሉ የሚያለው የተነበበው እና ምንድን ነው ወንዶች ያለን ወንድምህ ቢበድልህ ምን በለው ምን በለው ይቅር በለው ነው ያለው ምን በለው እሺ ሴቶች ወንድምህ እህትሽ ብትበድልሽ ማለት ነው ምን አርጊያት ምን በያት ይቅር በያት ነው ያለው አዎ ይሄ በብዙ የተነገረ ነው ይቅርታ ማድረግ ይቅር ማለት የክርስትና ቁልፉ ሕይወት እሱ ነው። የመንግስተ ሰማያት መክፈቻ ቁልፉ ይቅርታ ነው። አምላካችን ራሱ ነው ያስተማረን የነገረን። አድርጎ ነው ደግሞ ያሳየን። ሲወጉት በጥፊ ሲሉት፣ ምራቅ ሲተፉበት፣ ሲዘባበቱበት፣ በጦር ሲወጉት ምን እንዳለ ሰምታቸዋል። አባት ሆይ ይቅር በላቸው የሚያደርጉትን አያውቁም ብሎ አሳይቶናል። እኛም ደግሞ የእሱ ልጆች ከሆንን የእሱ ተከታዮች ከሆንን አዎነን ክርስቲያኖችንን፣ ምንድነው ወንድም ቢበድልን ስንት ጊዜ ይቅር በላለው? ጴጥሮስ ጠይቆ ነበረ። ቅዱስ ጴጥሮስ እንዲያው ስንት ጊዜ ነው ጌታ ሆይ ቅር ማለት ያለብኝ፣ በቀን ወንድሜ ቢበድለኝ እንዲያው፣ ሰባት ጊዜ ቅር በለው አለና ጠየቀ። እንዲያውም ጥሩ ገምቷል። እሱ ጴጥሮስ ጥሩ ሐዋርያ ነው። አያችሁ ሰባት ጊዜ በቀን ይቅር ልበለው አለ እናንተ አሁን ስንት ጊዜ ትችላላችሁ በቀን ሚስት ብትበድል በቀን ባል ቢበድል በቀን እንዲያው ስንት ጊዜ ይቅር ትሏቸዋላችሁ በቀን እኮ ነው ያልኩት ነው ትቆጥራላችሁ ትቆጥራላችሁ ትናንት እንዲያረገች ዛሬ እንደዚህ ሁለት አሁን ደግሞ ሶስተኛ ከጨመረች ዋ ትላላችሁ ወይስ የነበር ሰርግ ለመደገስ ለመቋጠት ተዘጋጃላችሁ ወይስ የትናንቱን ትገድፉታላችሁ ትረሱታላችሁ? እስኪ እንደው ይሄ መመዘኛችን ነው። በነገራችን ላይ እኛ እንመዘን ካልን በክርስትና በዚህ ቃል ነው የምንመዘነው፣ በይቅርታ ማለት ነው። በጣም የሚቸግረንም የሌለንን ብዙ ነገር በጣም እንጎዳው በዚህ ነው። እንደ የረጅም ጊዜ ቂም ይዞ የሚኖር ሰው አለ። የአስር ዓመት የ2 ዓመት እንዲህ ወደ እያለ እያዘነ እየቆጠረ የሚኖር አለ። የተጎዳ ነው። እና የእግዚአብሔር ቃል በቀን ስንት ጊዜ አለው? ጴጥሮስ ራሱ ጠየቀ። በቀን ሰባት የሚበድለኝ ፍጹም የሚበድል ማለት ነው። ሰባት ቁጥር ፍጹም ነው። ወደዛ ላይ ደግሞ እንዲያው ወደ ዕለቱ ወደ ቅዱስ ሚካኤል ነገር ነግሬያቸው አጠቃልላለሁ። ግን ወንጌሉ ደግሞ የሚለን በጣም እንዲያው ለሁላችንም መልእክት ስላለው እኮ ነው ማይነቃው የማይመለከተው ሰው የለም። በጠቅላላ ላይ የእግዚአብሔር ልጆች በዚህ ቃል እንዲመሩ ነው ያስተማረው። ወንድምህ ቢበድልህ እና ጴጥሮስም በቀን ሰባት ጊዜ ይቅር በለው ጌታ ሆይ ሲለው ምን አለው? ጌታ መልሱ ላይ የሰጠው ጌታ ነው። ምን አለው? ይበቃል ጴጥሮስ ሰባቴ ማ በጣም ጥሩ ነው። ጥሩ አይደለም። ሰባቴ ይቅር ካልኩት ፍጹ ምን አለው? ወይስ አይሆንም አለ ሰባት ጊዜ ሰባት ሰባት ጊዜ ሰባ አባዙ ነው። የሂሳብ ሰዎች ስንት ማለት ነው? ሰቨን ታይምስ ሰቨን አራት መቶ ዘጠና ይሄ ተርደይ በቀን ይሄ በቀን ነው፣ አራት መቶ ዘጠና ጊዜ። ይሄ ምን ማለት ነው ለመሆኑ? ይህን ያህል ሰዓት ሳብርን ከሰው እንገናኛለን። የራሱ ሰዓቱ 24 ሰዓት ቢቆጠር አራት መቶ ዘጠና ከምን ይመጣል? በሰከንድ ካልሆነ ሰው በሰከንድስ ግን ምን ማለቱ ነው? ጌታ ፍጹም ይቀርበል ማለት ነው። ፍልሶ አጥቅታ አወራ ጳውሎስ ፍጹም ፍቅር በደልን አይቆጥርም ይላል። ቆሮንቶስ አንደኛ ምዕራፍ 13 ላይ ስለ ፍቅር ዘርዝሮ ዘርዝሮ ፍቅር ከሌለኝ ሁሉ ነገር ከንቱ ነው ካለ በኋላ ከንቱ ነው ሁሉ ነገር ምን ከሌለኝ፣ አይዞቹ ምን እኛኮ ክርስቲያኖች ነን። ይሄን መመካከር ምን ማለት አለብን አቋለብን ማቋለብን ፍቅር ከሌለኝ ምንድነው ከንቱ በቃ። ከማ ጋር፣ ከሁሉም ጋር፣ ከሰው ጋር ለይተን አይደለም። የተወሰነ ግሩፕ አይደለም፣ የተወሰነ ፋሚሊ አይደለም፣ የተወሰነ ዘር አይደለም። ከሰው ሁሉ ጋር ፍቅር እሱ ከሌለኝ ከንቱ ነኝ። ፍቅር አለና በደልን አይቆጥርም። በቃ ትላንት የተበደላችሁ ካላችሁ ተውት። እሱን ከያዝን አይሆንም፣ መርሳት አለብን። እና የቪያ ልጆች ዛሬ የተነበበው ወንጌል ምን አለ ወንድም ቢበድል መጀመሪያ ለብቻ ወንድሜ እህቴ ነስቲ ብላችሁ ታውቁ ይሆን ይሄን ካላችሁ በጣም ብፁዓን ናችሁ ብላችሁ ታውቃላችሁ ሞከራችሁ እህቴ ወስቲ ልነጋገር እኔ እናንቸው የተማማቾች ነን እኔ እናንተ እንደማማቾች ነን ይሄ በጣም የህይወት መመሪያ ነው እኮ ይሄ በጣም የኑሮ ዘዬ ሊሆን ይገባዋል አብርሃም አባታችን ከሎጥ ጋር እረኞች አጣሏቸው የበጎችን እረኞቻቸው የነሱ የበጎቻቸው ጠባቂዎች እየተጣሉ እየመጡ ቤት ችግር ፈጠሩባቸው። ትልልቆቹ የእግዚአብሔር ሰዎች አብርሃምና ሎጥ ልጆች ናቸው፣ ነገር የሚያመጡት እና ያው ሲነገር ሰምታችኋል። ማንና ማን ያመጣው ነገር ነው አይበርድም የሚባለው? እኔ አላርበው እናንተናቸው እያላቸው ያላችሁት ማንና ማን ወንዶ ጮክ በሉ። እኔ ሴቶቹ ብጠይቃቸው ማን ያመጣው ነገር ነው አይበርድም የተባለው? እሺ ማን የላከው ነው ሞትን አይፈራም የተባለው? እንዲሁ እናንተ ብርቱዎች ናችሁ እኮ ማለት ነው። በእናንተ የተነሳ ለካ ብዙ ነገር አለ ማለት እኮ ነው ያመጡ። ስለዚህ እንዳያመጡ እኮ ነው የእግዚአብሔር ቃል እና ልጆች እያመጡ ትልቆቹ ሰዎች ጋር ፈተና ሲሆኑባቸው ትልቁ ሰው አብርሃም ጻድቁ ይሁት ምን እንዳለው አነቡት ልወጡ ወንድሜ፣ እኛ ወንድማማቾች የእግዚአብሔር ሰዎች ነን። እነዚህ ልጆች በሚያመጡት ነገር እኛ መለያየት የለብንም። ምድር ደግሞ ለሁላችን ትበቃለች። አንተ በቀኝ ከያዝክ፣ እኔ በግራ ይዛለሁ። አንተ በግራ ከያዝክ፣ እኔ በቀኝ ይዛለሁ። ለሁላችን አለው ይላል እና የእግዚአብሔር ልጆች ለብቻው ምከረው። ንምከርያስ ቀጥሎስ? እንዲያው ከተሻለ ከሰማ ጥሩ ነው፣ ለአንተም ጥቅም ነው። ካልሆነስ በጣም የሚወደውን የሚያከብረውን ጨምርና ሁለት ወይም ሶስት ምስክር ይጸናልና። ምክር እዚህ ላይ ቢሰማ ጥሩ ነው። አልሰማ አስካለ ካህናቱን ጥራ። ካህን ቢያንስም ቢኮስስም ካህን ከነቱ ነው የሚታየው። እየሰማችሁ እየሰማችሁ ከኔ ምኑ ነው የሚታየው? እነዚህ እኮ ነው አሁን እናንተ ሰው ካህን አክባሪዎች ናችሁ ኢትዮጵያውያን ኦርቶዶክሳውያን የተዋሕዶ ልጆች ካህናትን ያከብራሉ እንዲያውም ዛሬ ዛሬ ምዕራባውያን እንትን የሌላቸው ባህል የሌላቸው ክብርን ስለማያውቁት እየወረሩን እየቀነሱብን መጡ እንጂ እንኳን ካህኑ ታላቅ አክባሪዎች ናቸው ሽማግሌ አክባሪዎች ናቸው እናት አክባሪ አባት አክባሪ ናቸው ታውቃላችሁ ሀገር ቤት ታላቅ ወንድም እንኳን ሲመጣ ብድግ ይሉ ነበር ታናናሾች ይቆሙለታል። ለካህኑማ እናንተ ይህንን ታውቁታላችሁ። ማንን እያከበራችሁ ነው? እግዚአብሔርን። ክህነት የእሱ ነው። ስለዚህ ማከብረው እሱን ነው ስለምትል እኮ ነው ዝቅ ብላችሁ መስቀል ትስማላችሁ። ማንን ብላችሁ ነው? ክህነቱን ብላችሁ ነው። እኔንማ ምንም ታከብሩኛላችሁ፣ ስጋ ለበስ ደካማ ሰውን በምኑ እሱ? ምንም ከእናንተ በብዙ ልናንስ እንችላለን፣ በስጋ ሚዛን ከሆነ በስጋ ሚዛን። በክህነቱ ግን ብድግ ትላላችሁ። ማን ያከብራችኋል ያን ጊዜ ነገሮኝ እንጂ እየተሳሳትኩ ነው እያልኳቸው። ያለውት ግልጽ የሆነውን የሃይማኖት መንገድ ነው የምታከብሩት፣ ዝቅ ስትሉ ለመስቀሉ፣ የሚባርካችሁ እግዚአብሔር የሚባርካችሁ። ክህነቱ የሚያስረው የሚፈታው፣ ክህነቱ የመንፈስ ቅዱስ ሹመት። ስለዚህ የሚያከብራቸው ካህናን ጥራ፣ ካህኑን ምስክር አድርግና፣ እኔ መክፍሬ ነበር ለምኛት ነበር ደግሞ ቢብትለኝ ወዳ ጨምር፣ ሁለት ሆነን ሶስት ሆነን ለምን እናት ነበር ለምን ነው መክረን ነበር፣ ግን አይመለስም፣ አይመለስም። እስቲ እንግዲህ ካህኑ ባሉበት ልንመክር ነው የሚከሩልኝ በል። ያን ጊዜን የክርስቲያኑ ቁርጡ ካህኑንም ቢብሎ የሚሄድ ከሆነ ያላወቀው ነገር አለ ማለት ነው። ማንን ወክሉ ነው ካህኑ በከነት የሚቀመጠው? ወንዱ ተውቶ ወክልና ነው የሚታየው የወከለው። አንድ አምባሳደር የሚመጣው ሀገሩን ወክሎ ነው አንዱ ካህን ቁጭ የሚለው አዎ፣ አረረም መረረም አወቀም አላወቀም፣ እንደ ሰው ሚዛን ሳይሆን እንደ ክህነቱ ግን ቁጭ የሚለው ይዞ የሚመጣው ሰማያዊ ስልጣን ነው። ያን ጊዜ ከሰማ ጥሩ ነው። እሱን ደግሞ አልሰማ ካለ እንግዲህ በቃ ምን አረጋለሁ ብለ ተለይ መንገድህን ላይ አትጠመድ ማለቱ ነው። ወንጌሉ የሚነግረን የዛሬው ወንጌል ወንድምህ የሚበድልህ እንደዚህ አድርግ ይላል። አድርገን እናውቀው መቸም ክርስቲያኖች፣ ላደረገ ሰው ይሄ ትልቅ በረከት ነው። ማድረግ ግን አለብን በተቻለ መጠን፣ በተቻለ ከዚያም በኋላ ጉዳው አይደለም። ከዚያም በኋላም አልሰማኝም ብለህ ተዋጋው፣ አጥቀው አይደለም እኮ ተወው። በቃ እንትን አልሰማኝም ብለህ ተወው። ራስህን አድን ማለት እየሰማችሁ፣ ይላል ሰውየው ልጁን ራስ ታገሰው ማለት ነው። በቃ ራስ ቻል ማለት ነው። ወደ እንትኑ እንመለስ። እግዚአብሔር ከሁላችን ጋር ይሁን። ዛሬ በአመቱ የአመቱ ህዳር ቅዱስ ሚካኤል ነው ብለናል። ቅድም ይህንን እናከብራለን ብለናል። በየአመቱ በታላቅ ሁኔታ በየወሩ እናከብራለን። በአመት ደግሞ የሚከበርበት ጊዜ አለ። ምክንያቱም ምን እንደሆነ ቅድም አንስተናል። ቅድም ተመረናል። እግዚአብሔር የህዝቡን መከራ አይቶ አዎ ነፃ ሊያወጣቸው ወደደ። ከግዞት ወደ ነፃነት፣ ከኔጋር ከባርነት ወደ ነፃነት፣ ከግብፅ ወደ ከነዓን ማለት፣ ከረሃብ ወደ ምግብ ሊያውም ማርና ወተት ወደምታፈሳ ሀገር ይላል ቃሉ፣ ለምለም ወደሆነች ምድር፣ ሰላም ወዳላት ምድር አወጣቸው። አወጣቸዋለሁ አለ እግዚአብሔር። ሙሴን ላከና የመራ የመራ ሚካኤልን ከሰማይ ብያለሁ መና እያወረደ። አሁን ሲዘመር አልሰማችሁ? አሁን ሲዘመር ወይ አንተ ነው ሚካኤል መናዛ ወረድከ አንተ ነው ሚካኤል ለእስራኤል መናዛ ወረድከ እያልን የዘመርነው ያንን ቃል ነው። የሚነግረ መጽሐፍ ቅዱስን እኮ የወረብ ነው የዘመር ነው የእግዚአብሔር ልጆች፣ ግዕዝ ነው ቃሉ፣ ዘመር ነው። ምግብ እያመጣ ከሰማይ መና መገብካቸው። እግዚአብሔር ህዝቡን ነፃ ባወጣበት ጊዜ የሆነውን ነው። ምንዘምረው ያን ጊዜ ወርደውን ደመና ሳይቀር አስበን፣ በሀገራችን ታውቃላችሁ፣ ህዳር ሲታጠን ይባላል። በሙሉ ነው አገሩ በእጣን በጢስ የሚሞላው ደመና ይሆናል። በሀገራችን ህዳር፣ ከዛ በኋላ እንዲያውም በቃ ሰላም ሆነ ብለው አባቶቻችን። ህዳር እስኪታጠን ነው ጉንፋኑ ምንም የሚበዛው ብለው ይነግሩናል። ለምን መከራው ችግሩ በግብጽ ቀርቷል። እግዚአብሔር በሀያል ክንዱ ነው ነፃ ያወጣቸው። ክብረ ምስጋና ለእርሱ ይሁን። ይህንን ነው የምናከብረው፣ ነፃ የወጡበትን ቀን፣ ቅዱስ ሚካኤል የረዳበትን ቀን። ይህን አታክብሩም የሚሉን ያልተረዱ ሰዎች አሉ። ስናከብር የሚደርቃቸው አልገባቸውም። እንደ ታንክስ ጊቪንግ እናከብር ይለን። ምን የሆነበትን ነው የምናከብረው? ምን የሆነ ታቆታላቸው? በቃ እናከብራለን አለ መልካም ነገር እኮ ነው የምስጋና ቀን ማክበር። ነፃ የወጡበት ነገር አለ፣ ያረፉበት ነገር አለ፣ ከጦርነት የዳኖበት የተስማሙበት ነገር አለ። እየጠየቁ ነበረ ቅድም ዲያቆን ሲራክን እና ከመጋቤ ጋር ውስጥ ምንድን ነው በደንብ እንድረዳ የሰማሁት ነገር አለ። ግን አንዳንዴ በደንብ ሳይረዱ ለማስረዳት ያስቸግራል። በሲቪል ዋን ዘመን በዛ በጦርነት ገዢና ተገዢ ብዙ ብዙ ሰው ሞተ። ከዛ ሲያርፉ ይኸው በየዓመቱ ያከብሩታል። ሌላም ምሪዝን አላቸው የምታውቁት። አረ ይሄ አይደለም ይሄኛው ብቻ እንዳትሩ፣ ሌላም አለው ምክንያት ያከብራሉ። የምን ቀን የምን ቀን አሉት የምስግኛ። ደግሞ ፋሲካ እናከብራለን፣ ትንሣኤ እናከብራለን። እንደምታውቁት ለምን አምላካችን ወርዶ ተወርዶ ከዲያብሎስ ባርነት ያላቀቀንን እናከብራለን። ዛሬ ግን ህዳር ሚካኤልን ከግብፅ፣ እግዚአብሔር ከፈርዖን እጅ ፈርዖን በዲያብሎስ ብጽ በሲኦል ይመሰላሉ። አላችሁ አላችሁ። ከዛ ያላቀቃቸው፣ ከዲያብሎስም አላቆናል፣ ነፃ አውጥቶናል፣ ከባርነት ፈትቶናል። ትንሣኤን እናከብራለን። ሰዎች ሞኞች ናቸው። ስናከብር እንዴት ይላሉ። የእግዚአብሔርን ነገር እንድናከብር ታዘናል። እንዳንረሳ ሚሞሪያል የሚባል አለ። እዚያ ገር አለ የብርቀኖስ እንዲያው እያወቃችሁ ዝም ስትሉ ነው። እኔ ባሁን ነው ምን ሆነ ነው ምለው ምንድነው። ሚሞሪያል ዴይ የሚባል አለ አይደል? የመንድ ቀን ነው። ሙታን የሚታሰቡበት ነው አይደል? ሌላ ስምን ቀን አለ። ብዙ ቀናት አሉ የሚከበሩ። አንዳንዱ ኦፊሻል ብሔራዊ አድርገው ያከብሯቸዋል። እንደ ሰው በረዝደውን ያከብራል። ታመቱን ያከብራል። መታሰቢያ ያደርጋል። እኛ ደግሞ እግዚአብሔር በብርቱ ክንዱ በሀያል ክንዱ ህዝብ እስራኤልን ነፃ ያወጣበትን ቀን በቅዱስ ሚካኤል ተራዳሪነት ስለሆነ በሱ እናከብረዋለን። ይኸው መጣን ተሰበሰብ። ስናከብረስ የክርስቶስን ሥጋና ደም እንቀበላለን፣ እንቀድሳለን፣ በፊቱ እንሰግዳለን፣ ቃሉን እንሰማለን። ግን ምክንያቱ ቅዱስ ሚካኤል ስራ የሰራበት ቀን ነው። ለያይቆብ ነገ ግብለን ለአስራ ሁለቱ ለያይቆብ ነገድ በግብፅ ለነበሩት ሁሉ ነው የረዳቸው። ሰምታችሁት የለም ለያይቆብ ነገድ እንዴት ብለው፣ አንድ ለያይቆብ ነገድ፣ ለእስራኤል ጠባቂያቸው ነው። ቅዱስ ሚካኤል የእኛ አባት ፍቅርን አድልምረት ቅዱስ ሚካኤል አዎ፣ ይህንን ማሰብ ማክበር፣ ቤተክርስቲያን ይህንን ምታስተምር እግዚአብሔር፣ በዚህ ጊዜ በዚህ ሰዓት በዚህ ዕለት ከዚህ ይህን ሰርቷል። የተነበበው በስራ እናውላለን። አትርሱ፣ አስታውሱ ደግሞ ይላል እግዚአብሔር። እግዚአብሔር ያደረገላችሁ እንዳትረሱ ይላል። አንድ ጥቅስ ነገራችሁ ይብቃ። ዛሬ እንደው ሌላ ቀን ከሆነ በደምብ ይህን የምናየው ነው፣ ግን እኔ ምን እረዳለሁ። ታውቁታላችሁ፣ ታሪኩን ታውቁታላችሁ። ግን መለመን ያለብን ዛሬም እግዚአብሔር ህዝቡን እንዲያይል። ዛሬም በብዙ መከራ ውስጥ ያሉ ሰዎች ወገኖች አሉ። እዚህ መተንፈሳችን ናትው በጭንቅ ውስጥ የሚኖሩ ለብዙ ሥቃይ ውስጥ ነው ያለ ነው። እግዚአብሔር ልጆች ይህን ባናሳስባችሁ ባንነግራችሁ ጉድለቱ ከኛ ነው። ምንነግራችሁ የምታውቁት እንዲሆንም ግን፣ እዚህ ስንሆን ቢያንስ እንደው መድኃኔዓለም እባክህ እንድንልኩ፣ እባክህ በቃ በለን እንድንል እባክህ እንድንል። ህዝቡን አየ እግዚአብሔር፣ ዛሬም እንዲያየ። ህዝቡን ረዳ እግዚአብሔር ዛሬም ቅዱስ ሚካኤልም ላከላቸው። ዛሬ ይልካል እኮ ነው የሚለው ዝማሬው። እዚህ ቅዳሴው ምስባኩ ላይ የተሰበከውን ቅድም አልሰማችሁ? እግዚአብሔር የታየን መልአክ እግዚአብሔር አውዶም ለእለ ይፈርህዎ ወወያድህ ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸው። ማን ይላል? ምን ይላቸዋል? ንገረው፣ ምን ይላቸዋል? ያድናቸዋል። የእግዚአብሔር መልአክ ያድናል። እየሰማችሁ ነው። ፍጹም አዳኝ እሱ ማን ነው? አዳኝነት በባህሪው አዳኝ የሆነ እግዚአብሔር ብቻ ነው። ነገር ግን የእሱ የሆኑ ደግሞ መድኃኒቶች አሉ። እየሰማችሁ ነው። አዳኞች አሉ። አድኑ ብሎ ስልጣን የሰጣቸው ማለት ነው። ፈውሱ ብሎ የሾማቸው መላእክት፣ ቅዱሳን፣ ጻድቃን፣ ካህናት ርኩስ መንፈስን አስወጡ ድውይ ፈውሱ ለምጽ አንጹ አላቸው ሹመት እኮ ነው የእግዚአብሔር መልአክ ያድናቸዋል አለ መዝሙር ሰላሳ ሦስት ላይ ሲያድን ደግሞ አይተነዋል ሲጠብቅ አይተነዋል ኢያሱን ጦር ሜዳ የረዳው ቅዱስ ሚካኤል ነው ሰይፍ ይዞ ወርዶ ሰይፍ ይዞ አጠገቡ ቆመው! እኔ የሰራዊት አለቃ ሆኜ መጥቻለሁ ብሎ ነገረው ረዳው ኢያሱን ደግሞስ ዳንኤልን ከአንበሳ ጉድጓድ ሲያወጣ አይተናል። የእግዚአብሔር መላክ እሱ ነው እኮ ሚካኤል ዋናው፣ ሊረዳኝ እየበረረ መጣ ያለው እሱ ነው። ወንዶች በለው አንድ ላይ ታላቁ አለቃ ሚካኤል አላላችሁም? ብሏል። ታላቁ አለቃ ሚካኤል ሊረዳኝ እየበረረ መጣ። ተመለከቱ። ሊረዳኝ ነው ያለው። ዳንኤል ረዳው። አፌ እንዳሰሰኝ ይላል። እሱ ብዙ ነው ያደረገለትን ይናገራል። ሊረዳኝ እየበረረ መጣ። እንዲ ተመልከቱ። ረዳው አዳ ነው ከፍልስጤማውያን ጋራ ውግ ያገጥሞ እኮ ነው። ዳንኤል ሊረዳ ወይ ይመጣ የእግዚአብሔር መልአክ አያሉ መልአክ ይረዳል። የሰዶም ገሞራን ሰዎች ተልከው በሄዱ ጊዜ ሎጥ ቤት ቁጭ ብለው እነኛ ክፎች ቤቱን ቢከቡ መላእክት ምንድን ነው ያደረጉት? ቶው ሎጥ አንተ ግባ ወደ ቤት ብለው የሁሉንም ዓይናቸውን አጠፍኩት ይላል እግዚአብሔር ቃል። ኃይል አላቸው። ኃይል አላቸው። ትወልዳለህ ሲባል አዳገ ብሎ ቢያንገራገር ካህኑ ዘካርያስ ቅዱስ ገብርኤል ተቆጣ አፉን ዘጋው ነው የሚለው ኃይል አላቸው? ስለዚህ ነው። እኛም በቅዱስ ሚካኤል አማካኝነት እግዚአብሔር የሰራውን ስራ አስበን እናከብራለን። አዎ ነፃ የወጡበትን እናስባለን። በዓለ ሲመቱን የሱን እናከብራለን። ለቅዱሳን ያደረገውን እናዘክራለን። ቅዱስ ሚካኤል ያረዳው ጻድቅ የለም፣ እየሰማችሁ ያረዳው የእግዚአብሔር ሰው የለም። ለሁሉም የእግዚአብሔር ሰዎች፣ ሰማይታ ጻድቃን እሱ እየረዳቸው ነው ኃይል ያገኘት ታስታውሳላችሁ። አቡነ አረጋዊ ንስቲ ስእዴት ጋር ነበሩ። እዛ በኩል ይሁ ይታያቸዋል። መልአክ አለ የለም? መስዕሉ ላይ ዞር ሆኑ እናየው፣ ግን የለም። ጻድቁ አቡነ አረጋዊ ወደ ደብረ ዳሞ ተራራ ሲወጡ ዘንዱ ነው እየታዘዛቸው ያለው። ግን አጠገቡ ማን አለ? መልአክ አለ የለም? እዩት! ኃይል ሰጥቶ አውሬው እንድታዝ እንዴ ትምህር ሰው ቢገጥማቸው እንዴ ይቻላል እንዴ ዳንኤል አንበሳ ጉድጓድ እኮ ገብቶ አንበሶቹ ታዘውታል እየሰማችሁ እግዚአብሔር ይችላል አይችልም ይችላል ዘጋ የአንበሶቹን አፍ መልአኩን ላከ አንበሶቹ ያጫውቱት ጀመር ገብረ መንፈስ ቅዱስ አቡነ ገብረ መንፈስ ቅዱስ በአንበሳ እየጋለቡ ነብርን እያዘዙ ውሃ እያስቀዱት እንጨት እያመላለሱ እየጫኑት ኖረዋል ስዕላቸው ነው ገብረ መንፈስ ቅዱስ አሉ የሉም? አናብስት አናብርት እዩ ታዲት ያለ ስዕላቸው። ያ ወደ ገረ መስቅዱስ አንበሶች አናብርት የሉ ምስሩ ይታዘዟቸው ነበር። ባንፈቅዶ እግዚአብሔር ይችላል። እና ይህን ቀን አስቡ አትርሱ ስላለ እናስባለን፣ እናከብረዋለን። ወደ ዘዳግም ምዕራፍ ስድስት ላይ እንደዚህ ይላል፣ እግዚአብሔር ያደረገልህን ነገር አትርሳ

በመከራቀን የደረሰልን የረዳ ንሱ ነው። ተስፋ እንዳንቆርጥ ያደረገ ንሱ ነው። አዎ እና አትርሳ ይላል ዘዳግም ስድስት ላይ ነው። አለመርሳት ብቻ አይደለም፣ ልብህ ላይ ጻፈው። ምኑ ሁለታውን ስራውን። ይልቁንም ከግብፅ የወጣህበትን ከባርነት ያላቀቀህ ነው የሚለው አትርሳ። ልብህ ላይ ጻፈው፣ እበርህ ላይ ጻፈው፣ እጅህ ላይ ጻፈው፣ እግባሪ ላይ ተቀረጸው፣ ተጻፈው ያህል አረገልኝ ብለህ እንዳትረሳው እኮ ነው በቃ። ስትወጣም ስትገባም አስታውሰው፣ ስትተኛም ስትነሳም አስበው። ለልጄ ደግሞ ሲጠይቅህ ንገረው ይላል። ለማ ነገረው፣ ለልጄ ው እኛ እንግዲህ አባቶቻችን ነገሩን፣ አሳዩን፣ አስተማሩን። ደግሞ እኛ እያከበር ለልጆቻችን ማሳየት አለብ ማሳወቅ አለብ። እንዲህ ነው የምናከብረው እኛ የምናከብረው። አዎ የእግዚአብሔር ያከበራቸውን ነው። በቸርነቱ ይርዳን።